ኢየሱስ ክርስቶስ ነኝ ወይም ደግሞ አምላክ ነኝ የሚል ጥቅስ በመጽሐፍ ቅዱስ ካላችሁ፣ ብለክ ነበረ ካሁን በፊት እኔ አምላክ ነኝ ያለበት ቦታ ታሳየን። እኔ እሱ ኢየሱስ ክርስቶስ ወይም ደግሞ አምላክ እንደሆነ የተቀመጠ ማስረጃ አለ። ጥያቄውን አለ፣ ችግር የለ። በራሱ አንደምት ማስተምር እኔ አምላክ ታሚ የዮሐንስ ወንጌል ምዕራፍ ሶስት ከቁጥር አስራ ሶስት ላይ አውጥተህ ማንበብ ትችላለህ። ምን ይላል ጥያቄ? አምላክ ነኝ ዘ አ ዮሐንስ ወንጌል ስንት ነው ያለው ምዕራፍ 13 ከቁጥር 13 ላይ ምንድን ነው የሚለው፣ መምህሩን ከዛ በኋላ ቀጥሎ ምንድን ነው እስኪጨርሰው፣ አምላክ እንደሆንኩኝ ወይም ደግሞ መድኃኒት እንደሆንኩኝ ይላል። ጥያቄው ምንድን ነው? ነገረ ህ ሁሱ እዚህ ጋ ነገረ አይደለም ይሄ። ታዲያ ከመናገር ይተናነሳል ሁሱ። ያው እኮ እንዲያውም ኢየሱስ ክርስቶስ አምላክ እንዳለ የተናገረው ኢየሱስ ክርስቶስ ብዙ አምላክ አለው። እየሱስ አምላክ አለ፣ አምላክ ለሆነ ማስረጃው ለእሱ ደግሞ እስኪ ማስረጃ ትሰጠኛለህ? አይ ቲንክ እኔ የእምነት አባቶች ጋር ሞር እንደዚህ ዲቴል መስተምሩ ጋር ስለምገናኝ ሰኝና እነሱ ልጠይቃቸው ዮሐንስ እየጻፍኩት ነው ስንትን ያልክ ዮሐንስ ወንጌል ምዕራፍ ሀ ቁጥር አስራ ሰባት እኔ ከሁን በፊትም አንተ ጋር ስገባ እኮ አንተ የሆነ ምን እንደ ገለልተኛ ሰው ሁኝ ስነግረ ምን አለመሰለ ገመሱ ኤፌሶን ምዕራፍ 1 ቁጥር 3 ወረድ ብለህ እዚህ 11 ከ3 የኢየሱስ አምላክ ይባረክ እያለ ቃል በቃል ይናገር። እሺ እሺ፣ ሌላው ደግሞ ምንድን ነው መሰለ አሁን ለምሳሌ ማርያም እናቴ ይጠብቅኝ የሚለውን አሁን ከአንተ ጋር ሲያወራ የነበረው ያለ መደማመጥ ማውራቱ ትርጉም አያመጣም። ሁሴን በአንተም በኩል ቢሆን በእኛም ጋር ቢሆን ማዳመጥ ማዳመጥ ከዛ መመለስ። እሱም መመለስ ካልቻለ ኦፍኮርስ ከሚችለው ሰው ጋር ቢያወራ እና ምሁር ደግሞ ተመልሶ መጥቶ አንተ ይሄ እንደዚህ እንደዚህ ነው፣ እንደዚህ እንደዚህ ነው ብሎ ቢነግር መልካም። አንተም ደግሞ እያወራከው እያለ እሱም ማዳመጥ አለበት ባይ ነኝ። ሲቀጥል ደግሞ ይሄ የእኔ የግል አስተያየት ነው። ወደ ሌላው ጥያቄ ስመጣለህ ከአሁን በፊት የማመድ አባት ማን ነው ብዬ ጠይቄክ ነበረ ካስታወስክ

በአባቴ በአብርሃም ስም ሰይሚዋለኋሉ። ኢብራሂም ብለህ ትጠራለህ። አባቴ እያሉ ይጠራሉ። እርሱም አባታቸው ይባላል። አባቴ ማለት ባህር ያለ ኦኬ። ግን የት ነው ማለት? አሁን የሚኖሩበት ቦታ ይታወቃል። እናቱም አባቱ የመሐመድ የነቢ መሐመድ ስለነህ የት ነው ማለት? እንዴት ነው ያሉበት ቦታ ይታወቃል? በመካ ምድር ላይ ነበሩ። አሁን ነው የምትለው? ነበሩ አሁን ነው የምትለው? ግን ሞተዋል፣ ቀብር ውስጥ ናቸው። ግን ቁራን ላይ ደግሞ ምንድን ነው እንደ ሞቱ ይናገርና ሁሱ፣ እኔም አሁን አንድ የሙስሊም ጓደኛ አባታ ሌድያ ያለውና ግን በጀሀነም ውስጥ እንደሚኖሩ ራይት ከአተሳሳት ባስረዳ እሱ አሁን ቀብር ነው። ሁሉም ሰው ከሞተ በኋላ ወደ ቀብር ነው። በመጀመሪያ ልናውቅ የሚገባው ነገር አንድ ነቢይ እናቱም ሱ አከስቶ አጎሱ ከአዲ የሆኑ ያንን ነቢይ የሚጎዳው ነገር አለ የለም? የሆኑ እነዚ ቤተሰቦቹ የሚጎዳው ነገር አለ የለም የሚጎዳው ነገር እሱን የሚያስተችህ ነገር አለ የለም። ለምሳሌ አብርሃም አባቱ ከሀዲ ነበር፣ ጣዖት አምላክ ነበር፣ የእሳት ነው። ነገር ግን አብርሃምን የሚጎድለበት ነገር አለ የለም። ከዚህ ከነሱ ህይወት ቢወጣ ነው ይሄ ከሀዲ ሆነ። ለምሳሌ አባትህ ማለት ነው። አንተ ግን አመንክድ በል አምላክህ ስለ አባትህ ያለ አንተን የሚያስተችህ ነገር አለ? ይሄ ልጅ አባቱ ከሀዲ ነው እየተባርከ አንተ ትተቻለህ? የለም

ቢላል ስለ ቢላል ነው አይደል? ያልሽው አዲስ ቢላል ቢላል አለ ሀበሻ እና ከሰው አቦቻኑ ከመጣጡ ከሁሉ ነገር የሄደበትን ሙሉውን ነገሮች በሁሱ ቢነገረን እንዴት ያማረ ነው ብሎ ከተደጋጋሚ ስለነገሩ ኦኬ ሰምተነዋል። ግን እስኪ ከሁሱ ደግሞ እንስማ።

ቢላል በመካ ምድር ላይ ከመካ ሽማምንቶችና ንጉሶች መካከል ከአንዱ ጋር ባሪያ ነበር፣ አገልጋይ ነበር። በዚህ ሁኔታ ሳለ በባዳም ልኩላይ ያለ ነበር። ነቢያችን ሰለላሁ አለይሂ ወሰለም ነቢይ ተደርገው በተላኩ ጊዜ አስተምሮታቸውን ሰማ አስተምሮታቸውን ሰማ። ወዲያው በቃ ተማረከ በትምህርታቸው እስላምን ለመቀበልም ወሰነ፣ እስልምናን ተቀበለ። ከባሪያዎች ለመጀመሪያ ጊዜ ያመነው እርሱ ነው። ገና አስር አካባቢ ሳይሞሉ ጊዜ ነቢ ስ ላ ሰለም ትውልዶች ገና ስተመስተምሮ በጀመሩ ጊዜ ከእነዚያ መካከል ከነበሩት አማኝ ነው። ቢላል መጀመሪያ ከቀዳሚዎቹ አላህ በጣም ካወደሳቸው ወሳብ የኩን ልአወሉ እነዚያ ቀዳሚዎቹ የመጀመሪያዎች ብሎ አላህ ካወደሳቸው መካከል ቢላል ነው። በማመኑ ምክንያት ግን የእርሱ አለቃ ፈቃደኛ አልነበረም ጌታ ማለት ነው። ጌታ እና ባሪያ የሚባል ነገር አለ። አለቃ እንደ ጌታ ይባላል። እና የእሱ ፈቃደኛ አልነበረም። ይህን በሰንባ ጊዜ በቃ ቢላልን ወደ ነበርክበት ወደ እኛ እምነት ተመለስ፣ ሙሐመድን አትከተል፣ ካልሆነ ግን አሰቃይ ይችገልሀል አለ። እንዲህ በቀላሉ አይደለም፣ አሰቃይቶ እንደሚገድለው ነገር ቢላል ግን በፍጹም ይሄ ሊቀበል አልቻለም። የፈለግከውን በኔ ላይ ማድረግ ትችላለህ፣ በፍጹም እኔ ከኢስላም አልመለስም አለ። ከዚያም በኋላ በጣ በፀሐይ በጠራራ ላይ የመካን ፀሐይ ታውቃላችሁ። በዚያ ላይ እርጋኑን አደረገው። ከዚያ ድንጋይ እንጫነበት በጣም ትልቅ ቋጥኝ ድንጋይ በደረቱ ላይ ልክ ያ ድንጋይ አሰቃይቶ ደረቱን በቃ በዚያው እንዲሞት ፍጻሜው እንዲሆን ማለት ነው። እስክትመለስ ድረስ ማንም አያነሳልም ይህን ድንጋይ ብሎ ይታወ በዚህ ሁኔታ እየተሰቃየ ያለ አሀዱን አሀድ የሚል ቃል ይናገር ነበር ወደ አማልክቶቻችን ተመለስ እያሉ እየጠሩት ነው ብዙ አማልክቶች አሏቸው 360 አማልክቶች ታቸዋል እነዚህን ላት መናት ዛ ሁበል ምናምን የሚባሉ ነገር ግን ቢላል አህዱን አህድ ይላቸው ነበር አንድና ብቸኛ የሆነውነው አምላክ እያለ ይነግራቸው ነበር አህድ ማለት አንድ ብቻ የሆነው አምላክ ማለት ነው ቢላል ከዚህ ቃሉ ወደኋላ አላለም ነበር ነቢ ሰለላሁ ዐለይሂ ወሰለም እያለፉ ሰሙት ይሄን ቃል እየተጣራ አሀዱን አሀድ ሲል ሰሙት። ካጠገቡ እያለፉ ያ ቢላል ሰዩነ እጂ ከአሀድ ብለው ተናግረው ትሄዱ። ቢላል ሆይ ይህ አንድ የምትለው አምላክህ ያድነህ አልጠብቅ አሉት። ሰዩነ ጂ ከአሀድ እያሉት ሄዱ። እንደ አጋጣሚ መንገድ ላይ እየሄዱ ነብያችን ሰለላሁ አለይሂ ወሰለም አቡበክር ስዲቅ ረዲየላሁ አንሁ አገኙት። አቡበክር ስዲቅ ደግሞ ከአመኑት መካከል ነው፣ ከመጀመሪያዎቹ ቸዋ ከአመኑት መካከል ነው። ከዚያ በኋላ አቡበክር ስዲቅ ደግሞ በጣም ሀብታም ነው፣ ገንዘብ ያለው ነጋዴ ነው። ነቢያችን ሰለላሁ ዓለይሂ ወሰለም ሂድና ወንድምህን ከባርነት ቀንበር ነጻ አውጣው ቢላለን አሉት። የመካ ከሀዲያኖች ንጉሶች እያሰቃዩት ነውና፣ አቡበክር ስዲቅ የነቢያችን ሰለላሁ ዓለይሂ ወሰለምን ትእዛዝ ሰማ። ቀጥታ ሄደ፣ አለቆቹን አናገራቸው። ልግዛቸው፣ ይህም ባሪያ ሽጡልኝ አላቸው። በጣም ደነገጡ። ይህም ባሪያ ለመግዛት ፈልገ በቃ ምት የምታቀርቡልኝ ገንዘብ ነገሩ እገዛቸዋለሁ፣ ያላቸው አቀረቡለት። ምንም ሳይከራከር ገዛ፣ ገንዘቧቸውን ከፈላቸውና ራሱ አቡበክር ስድቅ ረዲየላሁ አንሁ ድንጋዩን አነሳለት፣ ቆሻሻውን እንደዚህ አራግፎ አቅፎ ይዞት ሄዳ። ነቢያችን ስለ ላ ሰለም ይህንን ባሪያ ለቃ ምናምን የሚባል ነገር ድምጥማጡን አጥፍተውታል። ሂድና ወንድምህ ነው ብለው ነው የገለጹት። ያንን ባሪያ ብሎ አልነገሩትም። ሂድና ወንድምህ ነው ከባርነት ቀንበር ነጻ አውጠው አሉት። አቡበክር ስድቅ እርሳቸውን ትእዛዝ ሰምቶ ሄደ። ድንጋዩን አነሳለት ገንዘቡን ከፍሎ አቅፎት ይዞት ያው እናንተ የአላህ መልእክተኛ ብሎ አገናኛቸው። ከዚያ በኋላ ቢላል ነቢያችን ሰለላሁ ዓለይሂ ወሰለምን ያሰላም ከዚያም በፊት ይወዳቸዋል። እርሳቸውም በጣም ልዩ ክብር ሰጡት። በጣም ይወዱት ነበር፣ በጣም ያከብሩት ነበር። ሰዎች መጥተው ቤት ሲቀመጡ ጊዜ እንደዚህ እርሳቸው ነቢ ሰለላሁ ዓለይሂ ወሰለም ባሉበት ቤት ልክ የሚመጣ ሰው አዲስ ሰው ሲመጣ አዲስ ከሚቀመጠው ጠጋ ጠጋ እያለው ይቀመጣሉ። ነብ ስ ላ ስለም ቢላል ሲመጣ ግን ና ቢላል ብለው ጠጋ ብለው እርሱን ክብር እየሰጡ ከአጠገባቸው ያስቀምጡት ነበር። ይሄ የሚያደርጉት ለምንድን ነው? ሰዎች ለባህሪያ ዝቅ ያለ አመለካከት እንዳይኖራቸው ያው እና የዓለም ታላቅ የሆነ ሰው ነብ ስ ላ ስለም እርሳቸው ክብር ሰጥተው ያሳያቸው ነበር። በቃል ብቻ ሳይሆን ለሰዎች እኩልነት ለጥቁሮች እኩልነት ምናምን የሚሉት በተግባር ያሳያቸው ነበር። ባሪያ ነው ወይም ጥቁር ነው ሀበሻዊ ነው ብለው ዝቃ ያደርጉ ነቢያችን ሰለላሁ አለይሂ ወሰለም ማን አዛን ያድርግ የሚለውን ነገር እንትን ሲባል አዛን ለማድረግ የኔ ሰው የቁረሽ ሰው አረብ መሆን አለበት አላሉ። ሙሩ ቢላለን ፈሊዩአዝን ቢናስ ፈኢነ አንዳ ሶተ ሉ ገባ አደለም። እዚህ ጋ ዛሬ ኦርቶዶክስ እንደዚህ አይደለም ወይም ሙስሊም እንደዚህ አይደለም ብዬ የምናገር ሰው አደለሁም። የወረድኩ ሰውም የዘቀጥኩ ሰውም አደለሁም። ያ ማለት ደግሞ እዚህ ጋር ብቻ ፈጣሪ፣ ዋናው ነገር የምነግር ነገር እስከ ዛሬ ስለምነው ፈጣሪን ስለምነው ሳማልደው ልደው አንድ የሚያገኘት ነገር አንድ የሚያገኘት መልስ አልነበረም። ዛሬ ግን እኔ ያምኜበት ፈልጌው ባይሆንም ሄጄ ፈጣሪ፣ አንተ ትክክለኛ ፈጣሪ ከሆንክ፣ ትክክለኛ ፈጣሪ፣ ትክክለኛ ፍርድ የምትሰጥ ከሆነ ዛሬ ወደ ትክክለኛው መንገድ ምራኝ ያልኩት ማለት ነው። ገባ እዚህ ጋ አንተን ስላገኘው ትክክለኛው መንገድ እንዳገኘ ሆነ የምቆጥረው፣ የማለት አንተ ታስረዳኛለህ፣ አስረዳኛለ። ከዛ ደግሞ ሌሎችንም ነገሮች እንዳታደርገኛለ ብዬ ስለማስብ፣ ይህን ሃይማኖት፣ እንዴት በአንድ ቀን ምናምን ልትልን ትችላለ? በአንድ ቀን መቀበል ይከብዳል። ገባ አደለ? ይህን ሃይማኖት በአንድ ቀን ለመቀበል ወይም ደግሞ በአንድ ቀን እንትን ለማለት፣ ለምን እኔ ከቤተሰቦች ጋር ሁሉ የተጣላሁበት ነው ማለት ከዚህ ጋር ማተብ ስታዋልቅ ምናምን ቤተሰብ ምናምን ይሰማል። ያ ማለት ደግሞ ለምን እንዴት ምናምን የሚል ነገር ይፈጠራል ነው። ከዛ እንዴት ምናምን ተብዬ ነበር ያኔ ማተቡን ሰዋልቀው ምናምን ለምን። እኔ ከዛ ስመጣ ምንድን ነው ብዬ የመጣሁት ሙስሊም ነኝ ብዬ ነው የመጣሁት። ለምን እዚህ ጋር ሙስሊሞች ካልሆኝ እዚህ ሀገር ላይ እንደሚያሰቃዩ ነው የማስበው ማለት ነው። በቃ እዚህ ሀገር ላይ ያን ያክል ምቾት አይኖረኝም ምናምን ብዬ ስለማስብ ማተቤን ከዛው በጥሼ ነው የመጣሁት እና ከዛ ያው እዚህ ይዤው ነበር።